ምንድን ነው ለአንቺ ብዬ ነው ለአንቺ ብዬ ፈጣሪ አረካት እኮ። እቺ ልጅ በቃ ፍታት። እኔ እዚህ ጋር ልጣላ ምናምን አልነበረም የመጣሁት፣ ላስታርቅ ነው የመጣሁት። ተው እንዳይታረቅ ምን አባቱ ምክንያት ሲፈልግ እንጂ፣ እኔ የሚያስጠላ የሚያጣላ ነገር ሆኖ ነው ተመለሰላ። እኔ ማውራት የሚጠብቅብኝ ነው አይደለ? ምክንያት ፈልጎ አይደለ? በቃ እዚህ ጋር ነገር ምናምን እንድቆሰቁስ ምናምን አልፈልግም። የመጣሁት ሁላችሁንም ሰላም አድርጌ ከህይወታችሁ ሊወጣ ነው። ሶሲን ትፈልጋት አለ አትፈልጋትም። ስማኝ የምን አባ ጊዜ ምን ማለት ነው? አዲስ ነገር አለ። እባክህ ማለት ለኔ ስትል እውነታውን ንገራቸው አስረዳቸው ማለት እነሱ ሰላም የተሰማቸው አይደለም። እኔንም ሰላም እየነሱት ነው። ለሃይሚ ያለ ስሜት ምን አይነት ነው? አልፈታችሁ ምራታችሁ ጋር ግልጽ አድርግልኝ። ምን ማለት ነው? ዳንኤል ሊያለያይ እንደመጣ ለያይቶ ሊሄድ ነው። ተስፋ አድርጎ የመጣ በጣም ነው የሚያስከፋ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 ኒንጃ እንደ ዛሬ አዝኛ አላቅም። ሰሞኑ ሲሰሩ የነበረ ለቪዲዮ ነው ለምናምን ነው የተባለ ግን ምንም አልመሰለኝም ነበር። ዛሬ ግን እንደዚህ አደባባይ ላይ ቆሞ፣ ካሜራ ላይ ቆሞ ለአንቺ በጣም ትልቅ ስሜት አለኝ ነግሪሻለሁ አለው ብሎ ደረቱን ነፍጡ መሄዱ። በዚ አጋጣሚ ብሮኬስ አላደንቆ አላልፍም። ዝም ብሎ መቶ ራሱ ትልቅነት ነው የምር ቃሉን አከበረ ማለት እንዲችም አልነካትም ብሎ ነበረ። ትላንትና እንደዛው አልነካትም፣ አልነካም ዳኔል ማለት በጣም ጥሩ ስሜት አለኝ ላንቺ። ብቻ ሻግኝቼ ነው የሚያውራች ስለ ነበረና እንግዲህ ቃላይ ቪዲዮ ለቅቄላችሁ ነበረ። በኢንስታግራም ፖስት ያደረገ ምንድን ነው ለአንቺ ገባሻል ብዬ ነበረ ስላፋይ ነበረ እስለው ነበረ። እና ይህ ሰውዬ አብደዋል እንዴ ከዳኒ ከሀይሚ ሁየው ትውጣ ዳኒ ብዬ ምናምን ቪዲዮ ሰርጭ ብዙ ሰዎቹ ናቸው። አያችሁ እርግጠኛ እና ይሄው እሱ ለካ የምሩ ኖ አፉ ሲከፍት ነበረ ሀይሚ ሀይሚ ሀይሚ ስለው የነበረ እኛ ለቪዲዮ ነው ለድራማ ነው በቃ ለሱ የተሰጠ ካራክተር ነው ምናምን ስትሉ ነበረና አሁንስ ምንድን ነው ማለት የምንችለው የሚለው ነገር ግራግብት ብሎኛል። እኔ እኔ ስቲ እናንተ የምትሉ ይሄ ነው ይሄ ነው የምትሉ ነገር ካለ ስቲ ኮመንት ስላስቀምጡልኝ። በእግዚአብሔር እኔ በጣም ነው ውስጥ እየተንቀጠቀጥኩ ነው ማውራቸው ማለት ነው። ማለት በጣም ነው ደነገጥኩት። ሀይሚን በጣም ተናዳለች ሶስም፣ እንደዛ ሶስ ልታረቅ ነው መጣውት ስትለው ያለችው ቦታ በጣም ነው ያዛዘነችኝ። እዚህ ጋር እሷን ያናደደኝ ያላት ምንድ ነው? እነዚህ ዳኒ ማን ነው? ብሩኬና ሀይሜ እየበጠበጠ እንደሆነ እሱ ከእሷ ጋር መለያየት እንደፈለገ እንደሆነ አጋብተዋታል። ሀይማን ሶሲን ማለት ነው። እንግዲህ እንደምን በቅርቡ አዲስ ነገር አለ ማለት ለሀይሚ ፍቅሩ ልገልጽላት ሊሆን ይችላላ። ሌላ ምን ይሆናል አዲስ ነገር እሱ ህይወት ላይ በጣም ነው የሚያስከፋ። የምርስ ነግራችሁ ብሩኬ እንግዲህ ልቦ ተሰብሯል እርግጠኛ ነኝ። በጣም ነው አዘነ። የደነገጥኩት ደግሞ በቃ ተከትሎ ዳኒን ሄዷል ብሩክ ከኋላው ማለት ነው። የሆነ ነገር ብቻ እንዳይፈጠር በጣም ፈርቻለሁ። ማለት ከሱ አይጠበቅ እኮ ነው። ትላንት ያወቃት ሴት እና የዛሬ አምስት አመት ያወቃት ሴት እንዴት ነው እንትን የምለው? ዳኒ ሲቀጥል ደግሞ የምሬ ሃይሚን አገኛታለሁ ብሎ ነው ይሄ ሰውዬ የማስበው ይሄ ሁሉ ኒንጃ፣ ይሄ ሁሉ የብሩኬ እና የሃይሚ ክፍተት ነው። ሃይሚ አሁን ደግሞ እሱን እያስደሰተች ነው ብዬ አስባለሁ። ምክንያቱ ከብሩኬ ጋር አብረን አንቀጥልም፣ በሰላም በፍቅር እንለያይ እያለች ነው። እሱም ደግሞ እሷ ካልፈለገች እኔ ምንም ማድረግ አልችልም፣ እኔ ላይ ልትፈርዱ አትችሉም እያሌ ነው። በእርግጥ አዎ ምንም መፍረድ አንችልም ብሩኬ፣ ደግሞ ሃይሚ ከኔጋ መሆን ስላልፈለገች ብቻ የፈለገች ቦታ ትሄድ የፈለገችና ትውደቅ ብዬ መወሰን አልችልም ልወስንም አልችልም። ሃይሚ በጣም ደግ የሆነ ጥሩ የሆነ ላይ መቆም ስትችል ብቻ ነው እኔ እሷን የምተው፣ ብለዋል እንግዲህ። መቼም ይሄ ራሱ ዳንን ልጠይቀው የቻለ ምንድን ነው ሃይሚ ፈልገዋት ሶስን እየገፋት እንዳለ ስለተረዳ ነው ብሩኬ ማለት ነው። ይሄንን በቃ በተግበር የጠየቀ ምንድን ነው ለሀይሚ ብሎ ሶስን የገፋ እንደሆነ ሶስን የቶ እንደሆነ ስለተረዳ ነው ብዬ አስባለሁ። እና ሶስና በጣም ስሜታዊ ሆናለች። እሷም ደግሞ እንደ ሴት ልጅ በጣም ትሳደባለች። በየሶስም እንዲህ አይነት ትዳራለ እንዴ ፍቅር ያለ እንዴ? እንደዚህ አይነት ፍቅር እኔ አይቼ አላቅም እንደፈለገች ብታፈቅርም ብትወድም ብትከባበሩ ነው እንጂ እንደዚህ ይባላል እንዲ ይሄ በቃ በቁመቱ ምናምን እኮ ነው የተሳደበች ያለችው እኔ ግርም የሚለኝ ደግሞ ማለት ነው ዳኒ እጁን ኪስ ውስጥ ቢያደርግ ይሻላል ሁሌ እንዲ ነው የሚቆመው በእግዚአብሔር ወገቡ ሁለት ወገቡን ይዞ ነው የሚቆመው ሁል ጊዜ ማለት ነው በጣም ነው የሚያስቀኝ እዚህ ጋር እና ሶስናም እንደዚህ ባትሳደብ ምናል የሚለው ነገር በጣም ነው ደስ የሚለኝ። ማለት እሱ አልተሳደብም፣ በእርግጥ ዳኒ እሷን አልተሳደብም። ግን ምንድን እናንተ በአግቦ ነው ምናምን የሚባለው ይሳድባታል፣ በአግቦ ማለት ነው እና በአሽሙር ነው የምሳደባትና። በስመ አብ ወመንፈስ ቅዱስ፣ በጣም ነው የሚገርሙ እንዲህ አይነት ፍቅረኛሞች ሆኖ አምስት ዓመት አብሮ መቆየታቸው ራሱ ታምር በሉ ታምር በሉ። ማረብን እንዴት ነው ሰው ሳይከባበር፣ እሷ ለሱ ክብር የላትም፣ እሱ ለሱ ክብር የላትም፣ ክብር የለም። እንዴት ነው እንደዚህ የሚሆኑ ሰው እንዴት ነው እንዲ አብሮ የምታርቆ ማለት አለ አይደለም፣ እንደዚህ የሚኖሩ ብቻ። እኔ የሚመስለኝ አንዳንድ ጊዜ እውነት ስነግራችሁ ማለት ነው እነዚህ ሰዎች ሃይሚና ብሩኬን ካለያዩ በኋላ አንድ ላይ ለመሆን ወስኖ አቅዶ ነው የቆሙ አሉ ይመስለኛል። እውነት ነግራችሁ ማለት ነው። እዚህ ጋር ስህተቷ ሀይሚ ብቻ እና ብቻ ናት። ስህተት ላይ ያለችው ማናት ሀይሚ ናት። እና እነዚህ ጠላት ወይም ደግሞ ሶስና ዳኒን የምታቃጥልበት መንገድ የትኛ ነው ካላችሁኝ ከብሩኬ ጋር ስትሆን ብቻ እና ብቻ ነው እንጂ ከብሩኬ የተለይታ እነዚህን ሰዎች ይደሰታሉ። ከዚህ በፊት ብዙ ስድብን ብዙ ነገሮች ስታሳልፈው የነበረ ነገር እንደ ከንቱ ይጣላል ማለት ነው ሀይሚ። ስለዚህ ሀይሚ የእውነት ስነግርሽ ከብሩኬ ጋ ሰላም ፈጥረሽ ሰላም ብትኝ መልካም ነው ብዬ አስባለሁ። አሁን እንግዲህ ሰዎችን ብገቡ ደስ ይለኛል እኔ ና ማነው ምን ነበረ ስሙ። አሁን ለምሳሌ ሀይሚና ብሩኬ ተረጋግተዋል እያሉ አሉ። እንለያይ እንጂ እያለፈ ነገር አልፈዋል ተባብሎ ሰላም እንሁን በሰላም እንለያይ ምናምን ላይ ስለሆኑ በዚህ ሰሞን ወይም በዚህ ሰዓት ገብቶ ማስታረቅ ያለባቸው ማን ነው? ነፍስና ቤኪ፣ እነዚህ ሰዎች ገብቶ ማስታረቅ ይችላሉ። አሁን ማለት ነው ሀይሚ ሀሳባን እንድትቀይር ብሩኬን ጥላይትም እንደማትሄድ እሱ ደግሞ እሷን ጥላይትም እንደማሄድ ቢነጋገሩ መልካም ነው እና ነገሮችን በዚህ መልኩ ቢፈቱ እኔ ደስ ይለኛል። እነዚህ ልጆች ማለት ነው የምታረቁ፣ ሀይሚና ብሩኬ አንድ ላይ ከሆኑ ብቻና ብቻ ነው። ች እያለቀሰች ነው ወይኔ ልታብድ ነው እንዴ? በጣም ረ አይኗን የቆፈረች ነው ማርያም፣ በጣም ተናዳለች። በጣም ነው ያናድዶው በነገራችን ላይ ከሱ ጋር ታረቃለሁ ብላ መታ እንዲህ አይነት ነገሮች መስማት በጣም ከባር ነው እሷን ጥሎ ከብሩኬ ጋር ለስንት ጊዜ ለስንት ዓመታት የቆየች ሴት ከወንድ ጋ ያለች ሴት መመኘት ራሱ እንኳን ስሜታውና መመኘት ራሱ በጣም ነው የሚያስቆ በጣም ነው የሚገርመው። አያገኛትም። በእርግጥ ሃይሚን መቼም እንደማያገኛት እናቃለን። ነገር ግን ብሩክና ሃይሚን መቼም እንደማይለያዩ እናቃል። እኔ መቶ ፐርሰንት ሆኜ እግዚአብሔር ነው ምላችሁ። ይሄ ሃይሚና ብሩክ አይጣላ አይለያዩም ብዬ በአስር ጣት ፈርም ብባል የሚፈርሞ ነው የሚመስለኝና አይጣሉም። በነገራችን ላይ ምን አለ መሰላችሁ አንዳንድ ጊዜ ነገሮችን ቀስ በቀስ በቀስ በቀስ እንድበታለን ካላችሁ ብዙ ነገር ይበላሻል። ነገር ግን ነገሮችን ወዲያው እንደተፈጠረ ነገሮችን ካስተካከላችሁ ምንድን ነው የሚሆኑ ነገሮች ወዲያው ይፈታል ማለት ነው። ሃይሚና ብሩክም አሁን እሷ ነገ ሌላ ነገር ይዛ ስትመጣ፣ እሱም ነገ ሌላ ነገር ይዞ ሲመጣ እንደዛ ነገር ነው። ነገሮች ፍሳስ እንደዚ። በዚህ ደረጃ እዚህ ላይ እንዲደርሱ የተደረገ ማለት ነው። እዚህ ላይ እዚህ ምንድን ነው ነገሮችን አስተካክለው አንድ ላይ ቢመጡ እነዚህ ሰዎችም ይታረቃሉ፣ እርግጠኛ ነኝ ማለት ነው። የምሬ ነው ምላቸው። አሁን እንደዚህ የሚሆኑ ምንድን ነው ሃይሚን ነብሩኬን ለማለያት ነው። ሃይሚን ይዞ ለመሄድ ነው የሚያስበው። ምን ለማድረግ ነው? ልጁታን እኮ እየደባበሰ ነው፣ እዩት። ይሄ ሰውዬ ጤነኛ አይደለም። መርዝ ነው ሚሊያሱ፣ መርዝ ነው አለ ብሩኬ። እውነቱ ነው ሚሊያሱ፣ መርዝ ነው ይሄ ሰውዬ ማለት ነው። ስንት ትፈልጋታለች አትፈልጋትም ሲባል በቅርቡ አዲስ ነገር አለ እያለ ይገኛል። እና እኔ እንጂ ብቻ በጣም ነው የደበረኝ፣ በጣም ነው ያስጠላኝ። ያስጠላኝ ቤቱ ጋር ነው ሀይሚን። በጣም ላንቺ በጣም ጥሩ ስሜት አለ ላንቺ ስሜት አለኝ ብቻ ሆነን እንነጋገራለን፣ ወይም ብቻሽ ሆነሽ እነግርሻለሁ። ስለሆነ ሄደው እንግዲህ መቼ እንደምነግራት አናቅም። ሀይሚ ደግሞ በጥፊ እንደምትጮልሎ እርግጠኛ ነኝ። የዛን ማለት ነው ብቻ ፈጣሪ ነንጃ የብሩክና የሀይሚ መጨረሻን ያሳምርላቸው። እነዚህ ሁለቱ ሰዎች ይኸው ዛሬ ለምሳሌ ብሩክ ለአንድና ለመጨረሻ ብሎ ነው የመጣ ሃይሚም ነገ ለአንድና ለመጨረሻ ብላ ትመጣለች። እንደስ ያለ ነው ነገሮች የሚቀጥሉና የዛሬ ቪዲዮ እንዴት በጉጉት እንደጠበቅኩ ሊነግራቸው አልችልም። እቺ ምንድን ነው እንትን ብላቷል፣ አዙሯታል። ሶስና አዙሯታል። ማርያምን ደንግጣለችና ማለት ለማታረቅ መታ እንደዚህ መሆኑ በጣም ያዛዝናል። አንዳንድ ጊዜ ወደ እንደ ሰው ስታስቡ ማለት ነው ልብ ይሰበራል። ብቻ ለሷ ክብር ብኖራችሁ መልካም ነው። እሷ ለምሳሌ እንደ ሰው ብታስበው ዳኒ ያደረግኩ ነገር ካለ ይቅርታ እንታረቅ ብትሎ መልካም ነው። እግን ነገሮቹ ወዴት ወዴት እንደሚወስዱ በጣም ግራ ገብቶኛል። ግን ለሀይሚ ያላት ያለው ነገር እኔ እንጃ። ወደ ሰውስና በትቀይሮ መልካም ነው ብዬ አስባለሁ። ዳኒ ከሃይሚ ራሱ ረደው ሀይሚ መቼም ልታገኘ ብሮክና ሃይሚ እንለያያለን እንራራቃለን ስለአሉ ይራራቃሉ ይለዩሉ፣ ብላ አራትምቺ በናቶችስቲ ይሄ በጭንቅላ ሳይሆን በእግር የሚያስበው ሰውዬ ነው። መድን ለምን ወገቡን እንዴት እንደሚይዘው አስር ጊዜ ይዘዋል። ወገቡ ማለት ደግሞ በሁለትእጅ ነው የሚ ሲይዘው ራሱ አያምርበትም። ወገቡ ይዘ አያምርበትም። እጁን ስ ውስጥ ብጭ ነው ይሻላል እና ምንድ ነው? ምን አግኝቶ ነው ሱፍ ለብሶ የመጣ ዛሬ ደግሞ? እና በጣም ነው የሚያስቁ፣ በጣም ነው የሚገርመው። ብቻ ፈጣሪ እኔ እንጃ መጨረሻችሁን ያሳምረው ነው የሚባለው አይደለም። እኔ እንጃ ሃይሚና ብሩኬ ይሄን ነገር ሰላም ለመውረድ ሲሉ ሰላም ቢፈጥሩ ሰላም ቢሆኑ በጣም ጥሩ ነው ብዬ አስባለሁ። ጌታ ነው ምላችሁ እነዚህ ዝም ብሎ ነው እንደዚህ የሚሆኑ ይመስለኛል እና በጣም ነው የሚደብረው። በጣም ነው የሚያስጠላ ሀይሚዬኔ ናት። ይሄ ነገር ቶሎ ብለሽ እንደምትፋቺ እርግጠኛ ነኝ ማለት ነው። ቶሎ ብለሽ ማፍታትም አለብሽ። ይሄ ነገር ወዴት እንደሚመራ አናቅም። ይሄ ሰውዬ ከህይወታችሁ ካላስወጡ በጣም ጥሩ ጥሩ ጥሩ ነገሮች ውስጥ እንደማይገቡ እርግጠኛ ነኝ። ብሩክም ይሄ ሰውዬ የሆነ ነገር ያደርጋል ሀይሚን ደግሞ ለምን ታደርጋለ፣ ምናምን እያተባባለ ነገሮችም በጣም ወደ መጥፎ ነገር ይሄዳል ማለት ነው። ብቻ እኔ እንጃ፣ ቤተሰብ በጣም ነው የሚያስጠላ። ልትደባደብ ነው እቺ። ረ መደባደብ በጣም ነው የሚያስጠላ። በጣም ነው አየሽ አይደል የሚፈልገውን፣ አየሽ። እዚህ ባይሆን መልካም። ገብቶሻል አይደል? እዚህ ባይፈጠር መልካም ነው።

ዛሬ ከኔ በላይ አንቺ ኖትሻለው ከዚህ በላይ ታዲያ ምን ሰጥሻለው ከምሬ አንቺ ቆንጆ አንቺ ልጅ ሜል ሰድሽ ከኔ ደጅ